በዚህ ዕለት ምን የተደረገበት ዕለት ስለሆነን የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዛሬ አጥራ አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። የእናታችን የንጽሕተ ንጽሐን የቅድስተ ቅዱሳን የቅድስተ እናታችን የድንግል ማርያም መልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ህዳር ስድስት ቀን ደብረ ቁስቋም ወይም ደግሞ ቁስቋም ማርያም እያለን ታላቅ ክብረ በዓል እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው የሚለውን ከመመልከታችን አስቀድሞ የቃሉን ትርጉም ልናውቅ ያስፈልጋልና ይህንን እንመለከታለን። እንግዲህ ደብረ ቁስቋም ማለት ምን ማለት ነው ስንል፣ ደብር ስንል ተራራ ማለታችን ነው። ለምሳሌ ደብረ ኤዶም፣ ደብረ ገነት እያለን ደብራትን እንኳን ስንጠራ ደብር ማለታችን ተራራ ማለት እንደሆነ ልናውቅ ያስፈልጋል። ቁስቋም ማለት ደግሞ የተራራው ስም ነው። ዚህ ደብረ ቁስቋም ስንል የቁስቋም ተራራ እያልን ነው። ታዲያ ይህን ክርአል ከዚህ ተራራ ጋር ምንድን ነው የሚያያይዘው ታሪክ የሚለውን ደግሞ ልናውቅ ያስፈልጋል። ህዳር ስድስት ቀን የአርያም ንግስት፣ የፍጥረታት ሁሉ እመቤት፣ የአምላክናት እመብርሃን ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን ይዛ አረጋዊ ቅዱስ ዮሴፍንና እናታችን ቅድስት ሰሎሜን አስከትላ ለሶስት ዓመታት ከስድስት ወር ከተንከራተተች ከተሰደደች በኋላ ከስደታቸው ሲመለሱ በስተደቡብ በኩል በምትገኘው በደብረ ቁስቋም ወይም ደግሞ በቁስቋም ተራራ ላይ ያረፉበት ዕለት ነው። ለዚህ ነው ይህንን ክብረ ዓለምና ክብረው። ይህ ተራራ ታዲያ የት ነው የሚገኘው ስንል ደብረ ቁስቋም በደቡብ ግብፅ የሚገኝ ታላክ ተራራ ነው። ታዲያ ታሪኩን ወደኋላ መለስ ብለን ማወቅ ያስፈልጋልና ወደኋላ መለስ ብለን ስንመለከት በዚህ በማቴዎስ ወንጌል ምዕራፍ ሁለት ቁጥር አንድ ጀምሮ እስከ ቁጥር 18 ላይ እንደተጻፈልን ጌታችን መድኃኒታችን ኢየሱስ በተወለደ በሁለት ዓመቱ የጥበብ ሰዎች ወይም ደግሞ ሰብአ ሰገል ወደ ቤተልሔም መጥተው ሰግደውለት ወርቅ፣ ዕጣን፣ ከርቤውን ገበሩ ወይም ደግሞ አገቡለት። ንጉሥ ተወልዷል መባሉን የሰማ ንጉሥ ሄሮድስ 144,000 ሕፃናትን ሲፈጅ በቅዱስ ገብርኤል ትእዛዝ እመቤታችን ቅድስት ድንግል ማርያም አንድ አምላክ ልጇን አዝላ በአንዲት አህያ ጥቂት ስንቅ ቋጥራ ከዮሴፍና ከሰሎሜ ጋር ስደትን ወጣች። መብርሃን ድንግለ ማርያም ከገሊላ ተነስታ በጭንቅ፣ በመከራ፣ በረሃብ፣ በጥም፣ በሐዘንና በድካም አዎ በእንባ ተጉዛ ምድረ ግብፅ ገብታለች። የአምላክ እናቱ እሳትን አዝላ በብርድ ተንገላታች። ለእኛ የህይወት እንጀራ ተሸክማ እርሷ ተራበች። የህይወትን ውሃ ተሸክማ እርሷ ተጠማች። የህይወት ልብስን ተሸክማ እርሷ ተራቆተች። የህይወት ፍስሐን ተሸክማ እርሷ አዘነች። ማምላክ ወላዲት አምላክ ድንግል ማርያም ተራበች፣ ተጠማች፣ ታረዘች፣ ደከመች፣ አዘነች ወገኖቼ፣ አለቀሰች፣ እግሯ ደማ፣ ተንገላታች። ይህ ሁሉ ለሚገባው የተደረገው ለእኛ ድህነት ነው ወገኖቼ። በእውነት ይህንን እያወቀ ለድንግል ማርያም ክብር የማይሰጥ ሰይጣን ዲያብሎስ ብቻ ነው። አራዊትና እፅዋቶች ድንጋዮች እንኳን ለማምላክ ለድንግል ማርያም ክብር ይሰጣሉ። አረጋዊ ዮሴፍና እናታችን ቅድስት ሰሎሜም የክብር ክብር ይገባቸዋል። ምክንያቱም ከአምላክ እናት ከድንግል ማርያምና ከቸር ልጇ ጋር መከራ መቀበልን መርጠዋልና መሰደድን መርጠዋልና ረሃብና ጥምን መርጠዋልና በእውነት የክብር ክብር ይገባቸዋል። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ተሰደደ? ለምን ስደቱን ወደ ግብፅና ወደ ኢትዮጵያ ያደረገ ካልን የመጀመሪያው ትንቢቱን ይፈጽም ዘንድ ነው። በዚህ በትንቢተ ኢሳያስ ምዕራፍ 19 ቁጥር 1 ጀምሮ ስትመለከቱ በፈጣን ደመና ወደ ግብፅ እንደሚወርድ ተነግሯልና ይህንን ትንቢት ይፈጽም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰደደ። ሁለተኛው ምሳሌውን ለመፈጸም ነው። ሌላው ደግሞ ከግብፅ ጣዖታትን ሊያጠፋ ነው። በትንቢተ ኢሳያስ ምዕራፍ 19 ላይ እንደተመዘገበልን የግብፅ ጣዖት አምልኮን ያጠፋ ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ በእናቱ እቅፍ፣ በእናቱ ጀርባ ላይ የሆነ አዎ፣ ተሰዷል ማለት ነው፣ ወደ ግብፅ። ሌላው ደግሞ ለምን ተሰደደ ካልን የግብፅንና የኢትዮጵያ ገዳማትን ይቀድስልን ዘንድ ነው። ሌላው ለምንድነው የተሰደደው ካልን ሰው መሆኑ በአማን እንጂ ምትሃት እንዳልሆነ ለማጠየቅ ነው። ሰው ባይሆን ኖሮ አይሰደድም ነበረ። ሄሮድስ ቢያገኘው ደግሞ ሊገድሎ አይችልም፣ ምክንያቱም ያለ ፈቃዱና ያለ ዕለተ አርብ ደሞ አይፈስምና ማለት ነው። ስለዚህ ለምን ተሰደደ ስንል ሰው መሆኑ በአማን እንጂ ምታት እንዳልሆነ ለማጠየቅ ነው። ሌላው ደግሞ ጌታችን ለምን ተሰደደ ስንል ስደትን ለሰማዕታት ባርኮ ለመስጠት ነው። የአዳምን ስደት በስደቱ ለመካስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በእናቱ እቅፍ በአህያ ላይ ተጭኖ ለሶስት ዓመት ከስድስት ወር የተሰደደውና መከራ የተቀበለው መብራን ድንግል ማርያምም ደግሞ ልጇን አቅፋ የተሰደደችው። አዎ የመሬቱ ግለት ረሃቡ፣ ጥሙን፣ መከራውን፣ ስደቱን የታገሰችው። ለሶስት ዓመት ከስድስት ወር የተሰደዱት ለምንድን ነው ስንል ተሰደው ስደትን ለእኛ ባርኮ ቀድሶ ለመስጠት ነው። የአዳምን ስደት በስደት ለመካስ ነው። ወገኖች ታዲያ መብራን ድንግል ማርያም ለሶስት ዓመት ከስድስት ወር በስደት የቆየችባቸው ቦታዎች አሉ። ድንግል ማርያም ከርጉም ሄሮድስ ስትሸሽ መጀመሪያ የሄደችው ከገሊላ ወደ ሶሪያ ድንበር ነው። በዚያም ደግሞ የሸሸጋት ቅዱስ ጊጋር በሄሮድስ ሲገደል ወደ ምድረ ግብፅ ወረደች። በግብፅም ታዲያ ለብዙ ጊዜ ከአንዱ ወደ ሌላው ስትሸሽ ቆየች። ከዚያም በኋላ ታዲያ በሰሜኑ የሀገራችን ክፍል ገብታ ደብረ ቢዘን ላይ አሁን ኤርትራ ውስጥ ነው ያለው፣ በዚያ አረፈች ችን ከደብረ ቢዘን በደብረ ዳሞ፣ አክሱም፣ ደብረ አባይ፣ ዋልድባ አድርጋ እየባረከችን መብራን ድንግል ማርያም ጣና ደርሳለች። ቀጥላም ታዲያ እስከ ደብረ ወገግና ደብረ ሐዘሎ ድረስ ደርሳለች። በእግሯ ያልደረሰችባቸውን የሀገራችንን ክፍሎች በደመና ተጭና አይታ ባርካቸዋለች። ከልጇም በአስራትነት የኢትዮጵያን ሀገር ተቀብላለች። ወገኖቼ በእውነት ክብር ለአምላካችን ይሁን። ታዲያ ሄሮድስ መሞቱን መልአከ ብስራት ቅዱስ ገብርኤል የነገራት እዚሁ ሀገራችን ኢትዮጵያ ውስጥ እያለች መሆኑን አባቶቻችን በትውፊት ሲናገሩ እንሰማለን። ታዲያ መብርሃን ከሀገራችን ሰዎች የተቀበለችውን ስንቅና ስጦታ በአምስት ግመሎች ጭና ከቅዱሳኑ ዮሴፍና ሰሎሜ ጋራ በዚች ቀን ህዳር ስድስት ቀን ደብረ ቁስቋሙስ ጽገብተው፣ ከድካም ከድካ ከስጋ ድካም አርፈዋል። ሀሴትንም አድርገዋል። ዳግመኛም ታዲያ ይህ ብቻ አይደለም ወገኖቼ ዛሬ ህዳር ስድስት ቀን ከድካም ያርፉበትን ዕለት ብቻ አይደለም የምናከብረው። ዳግመኛም ከክርስቶስ ስደት አራት መቶ ዓመታት በኋላ በዝች ቀን ስድስት ቀን የግብፃ ደብረ ቁስቋም ታንፃ ቅዳሴ ቤቷ የተከበርበት ዕለት ነው። የቅዱሳን ማደሪያ የሆነችበት ዕለት ነው። ይህስ እንደምንድን ነው ቢሉ ታዲያ ለስም አጠራሩ ጌትነት የሆነ ና መድህን ዓለም ክርስቶስ አዎ ድንግል ማርያም እናቱን ቅዱሳን ሐዋርያትን አላፍ መላእክትን ጻድቃን ሰማዕታትን አስከትሎ ወረደ። በወቅቱ ታዲያ የግብፁ ፓትራሪክ ቅዱስ ቴዎፍሎስና ሊቁ ቅዱስ ቄርሎስ ቤተ ክርስቲያኑን አንጸው ሕዝቡን ሰብስበው ይጠብቁት ነበርና እግዚአብሔር አምላካችን ወርዶ ቀድሶላቸው ታላቅ ደስታ ሆኗል። ይህ ቀን ለእኛ ለክርስቲያኖች ሁሉ እጅግ የደስታ ቀን ነውና ደስ እያለን ሀሴትን ልናድርግ ያስፈልጋል። ህዳር ስድስት ቀን ለምን ካለን ታዲያ የሰማይና የምድር ጌታ ለእኛ ሲል ከከፈለው ዋጋ ከስደቱ በዚች ቀን ተመልሷልና ደስ ይልለን ያስፈልጋል። ወገኖቼ ስደቷን አስበን ካዘንን መመለሷን አስበን ደግሞ ደስ ልንሰኝ ያስፈልጋልና እመቤታችን ቅድስት ድንግል ማርያም ከስደት በመመለሷ ጌታችን መድኃኒታችን ኢየሱስ ክርስቶስ ከስደት በመመለሱ ደስ ብሎን ይህንን ክብረ በዓልና አከበር ያስፈልጋል ያስፈልጋሉ፣ ወገኖቼ አዎ፣ ስለ ስደት ሲነሳ ቅዱሳን ሐዋርያት በወንጌል የተነሳ ተሰደዋል። ቅዱሳን ስለ ክርስቶስ ፍቅር በየገዳሙ ተሰደዋል። እነዚህና ሌሎች ታዲያ ስለ ስሙና በስሙ ምክንያት ሲሰደዱ የመቤታችን የቅድስት ድንግል ማርያም ስደት ግልዩ ነው ወገኖቼ ምንድን ነው ልዩ የሚያደርገው ካልን ታዲያ እርሷማ ልጇን ቅዱስ አማኑኤልን ይዛ ነው የተሰደደችው። ቅዱሳን በአምላካቸው ስም ሲሰደዱ መቤታችን ቅድስት ድንግል ማርያም ደግሞ አምላክን ይዛ ነው የተሰደደችው። መቤታችን ቅድስት ድንግል ማርያም የተሰደደችው ምድራዊ ንጉስ ንጉስ ሄሮድስን ፈርታ ሸሽታ አይደለም። እርሷማ ይዛው የተሰደደችው ሰማያዊ ንጉስ የሆነውን ሄሮድስን በአይኑ እይታ ብቻ ከምድረ ገጽ ማጥፋት መደምሰስ የሚችለውን አልፋና ኦሜጋ ኢየሱስ ክርስቶስ የተሰደደችው። አዎ ደግሞም እናውቃለን ልጇ ሐናንያና ሰጲራን ሳይመታ የጣል አምላክ ነው። የአዋርያ ስራ ምዕራፍ አምስት ቁጥር አንድ እስከ አስር ስትመለከቱ እንደምታገኙት አዎ፣ ስደት የማይገባት የእኛ ናት ወላዲታ አምላክ ድንግል ማርያም። የእኛን የኃጢአተኞችን ፈንታ እርሷ ተሰደደች። እመቤታችን ቅድስት ድንግል ማርያም በመሰደዷ ከገነት እንድንሰደድ ያደረገን ሰይጣን ዲያብሎስን አሳደደችው። እመቤታችን በስደቷ ወቅት በቀላሉ የማይነገሩ ከህሊና በላይ ልብ ሰባሪ የሆኑ መከራዎችን ተቀብላለች። በዚህም ታዲያ ስደትን ተሰዳ ለእኛ ለስደተኞቹ ባርካ ቀድሳ ሰታናለች። በተለይ በውጭ ሀገር ያላችሁ በአረብ ሀገራት ላይ ያላችሁት ወንድሞቼ በስደታችሁ ወቅት መከራ ሲገጥማችሁ ስደትን ከእናንተ በበለጠ የእግር ጥፍሯ እስኪነቀል ድረስ ሀገር ለሀገር የተሰደደችውን እመቤታችን ቅድስት ድንግል ማርያምን እያስባችሁ እያስታወሳችሁ በእርሷ ተጽናኑ። በነገሮች ሁሉ እንድትረዳችሁ ተማጸኗት ስደትን እናንተ በበለጠ ታውቋለችና ተረዳችኋለች ወገኖቼ። ስለዚህ በስደታችሁ ወቅት ብዙ መከራ፣ ስቃይ ሲገጥማችሁ አትደንግጡ፣ አትፍሩ። ስደትን ከእናንተ በላይ የምታውቀው መብራት ድንግል ማርያም ከመከራችሁ ሁሉ ነፃ ታወጣችኋለችና እርሷን ተማጸኑ። ስለዚህ ዛሬ ህዳር ስድስት ቀን ለምንድን ነው የምናከብረው ስንል፣ አዎ ጌታችን መድኃኒታችን የሱስ ክርስቶስ ከስደቱ የተመለሰበት ከስደቱ ሲመለስም ደግሞ ደብረ ቁስቋም ወይም ደግሞ ቁስቋም በተባለ ተራራ ላይ ያረፈበት ነው። እመብርሃን ድንግል ማርያም ልጇን አዝላ ሶስት ዓመት ከስድስት ወር ከተሰደደች በኋላ ከስደቷ የተመለሰችበት ዕለት ነው። ከስደቷ የተመለሰች ሳለች ቁስቋም በተባለ ተራራ ላይ ያረፈችበት ዕለት ነው። ወገኖቼ ዛሬም ታዲያ ካደግንበት መቅደስ በእግረ መንፈስ በእግረ ስጋ ለተሰደድን ለእኛ መመለስ ይሁንልን። ይህንን ኃያል ንጉሥ ገፍተን አምላክ ያልሆነው አስጨነቀን። ወገኖቼ መድኃኒታችንን ገፍተን በሽታ አስለቀሰን፣ ሰላማችንን፣ ክርስቶስን መድኃኒታችንን ክርስቶስን ገፍተን አዎ ጦርነት አሸበረን። ወደ ገዛ መቅደሱ ሁላችንን የሚመልሰን ወገኖቼ፣ ወደ ገዛ መቅደሱ ወደ ልባችን ይገባ ዘንድ ለጌታ ለክርስቶስ እንዲሁም ደግሞ ለተወደደች እናቱ ልባችንን እንክፈትላቸው ወገኖቼ። የእመቤታችን ስደት ማብቂያ ለመከራችን ማብቂያ ይሁንልን። ለሰላም ማጣታችን ማብቂያ ይሁንልን። ለንጹሐን ደም መፍሰስ ማብቂያ ይሁንልን። የእመቤታችን ስደት ማብቂያ ለእኛም የስደታችን ማብቂያ ይሁንልን ወገኖቼ፣ ስለዚህ ዛሬ ህዳር ስድስት ቀን የምናከብረው ይህንን ታላቅ ክብረ በዓል ነው። እኛ የምናከብረውን ክብረ በዓል ታዲያ ሁሉም አውቀው ያከብሩ ዘንድ ላልሰሙ ላልተማሩት ወንድሞቻችንም ልናስተምራቸው ልናሳውቃቸው ያስፈልጋል። ምክንያቱም ይህ መንፈሳዊ ግዴታችን ስለሆነ ይህንን አስተምሮ የት ነው የምናገኘው ብሎ የሚጠይቁ ሰዎች አሉ። ይህንን አስተምሮ ተአምረ ማርያም ላይ ተጽፎ እናገኛለን። መጽፈ ስንክሳራችን ላይም ተጽፎ እናገኛለን። እንደዚሁም ደግሞ የማቴዎስ ወንጌል ላይም ተጽፎ እናገኛለን ማለት ነው። ታዲያ ቅድም እንዳለው የተማርነውን ላልተማሩት ወንድሞቻችን ማስተማረ መንፈሳዊ ግዴታችን ነው። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኑሮ ማንም አብቶ ልናስመክር ስናሰታ ማተብ ባንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስተምር፣ ያወቅነውን ስለማናሳውቅ ብዙቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማሩን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው ማለት ነው። ይህን እንድናደርግ ደግሞ እሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን።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 ቀድሞ ታዲያ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድን ነው ካላችሁ፣ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በአመት ሶስት ታላለቅ የበረከት ስራዎች ይሰራሉ። እነዚህ የበረከት ስራዎች በማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። እነዚህም በአመት ሶስት ጊዜ ነው የሚሰሩት ብለናል። እነዚህ መቼ መቼ ናቸው ካልን ዘንዳ ደግሞ አዲስ ዓመትን ምክንያት ማድረግ የታሰሩ ወንድሞቻችንን እንጠይቃለን። በዚህም ደግሞ ታስ ስሪ አልጠየቃችሁኝ፣ የሚለውን ጥያቄ እንመልሳለን። የገና በዓልን ምክንያት በማድረግ ደግሞ መድኃኒት መግጃ እንኳን አተው በየሆስፒታሉ የሚሰቃዩትን የታመሙ እህት ወንድሞቻችንን እንጠይቃለን። በዚህም ደግሞ ታምሜ አልጠየቃችሁኝም የሚለውን ጥያቄ እንመልሳለን። የፋሲካ በዓልን ወይም የትንሳኤ በዓልን ምክንያት አድርገን ደግሞ የተራቡ እህት ወንድሞቻችንን ነዳያንን አንድ ቦታ ሰብስበን እንመግባለን። በዚህም ደግሞ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም የሚለውን ጥያቄ እንመልሳለን ማለት ነው። ስለዚህ እነዚህን የበረከት ስራዎች በዓመት ሶስት ጊዜ በዚህ መንፈሳዊ ቻናል ላይ እንሰራለን እና በዚህም መሰረት ታዲያ አሁን ከፊታችን የሚመጣውን የገና በዓልን ምክንያት ማድረግ በየሆስፒታሉ የሚሰቃዩትን በተለይ በካንሰር መም የሚሰቃዩትን መድኃኒት መግዣ እንኳን ያጡትን በቀን ብዙ ብር ለመድኃኒት መግዣ የሚያውጡትን እህት ወንድሞቻችንን እንጎበኛለንና እዚህ የበረከት ስራ ላይ ታዲያ ሁላችሁም አነሰ በዛ ታትሉ ከመቶ ብር ጀምሮ ልትሳተፉ ያስፈልጋል ማለት ነው። የመቶ ብር ቻሌንጅ ብለን ጀምረናል። ይህንን የመቶ ብር ቻሌንጃችንን ሁላችሁም ልትቀላቀሉ ያስፈልጋል ነው የምቀላቀለው ዜ መቶ ብር ቻለንጅ ላይ እንዴት ነው የምሳተፈው የዛሬ ዓመትስ የሰራችሁት የበረከት ስራ የት አለ በምንድን ነው የምናየው ብላችሁ የምትጠይቁ ሰዎች ካላችሁ የዚህ ቪዲዮ የኮመንት የመጀመሪያ ቦታ ላይ ሊንክ አስቀምጠላችኋለሁ ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል አካውንት ታገኛላችሁ ስልክ ቁጥር ታገኛላችሁ እንዲሁም ደግሞ ለምን ዓላማ ይህ እንደሚከናወን የዛሬ ዓመትም ደግሞ የሰራነው ቪዲዮ የትኛው እንደሆነ ሊንክ እዛው ላይ ታገኛላችሁ ያንን መመልከትም ትችላላችሁ እዚህ የበረከት ስራ ላይ እንድንሳተፍ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። እስካሁን አሳት ጠብቆ ያሰማረን የመከርን ንገሰን የአባቶቻችን አምላክ ሁሉ ለእግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 3060 መቶ ያማረ ፍሬ አፍርተን ዛሬ ስሙ ቅዳሾች ደግደግም የመንግሥቱ ወራሾች ያደርገን ዘንድ እርሱ መልካምና በጎ ፍቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።